እንግዲህ ዛሬ ግሪስ ፋሚሊ እና ሮያል ፋሚሊ ከሶፊ ጋር መጥተዋል ማለት ነው። እኔ በዚህ ላይ ደስ የሚለኝ ነገር ኢትዮጵያ ማለት የተለየች ሀገር ናት ማለት ነው። እስላም ክርስቲያኑ የሚከባበርባት፣ በተለይ አንዳንድ ጊዜ እንደዚህ አይነት ባህል ሲኖር የዶሮን ያስታውሰናል ማለት ነው። ዘወር ብለን ስናይ እስላም ክርስቲያኑ በአንድ የሆኑ የሁሉ ጾም ሲያከብር ሲከባበር ነበር የምናውቀው እና ያንን ሰው ሲተባበር ሲያስታውስ እንደዚህ ሲጠራራ ደስ ይላል ማለት ነው። አሰላሙ አሊኩም ወራህምቱላሂ ወበረካቱ ውድና የተከበራችሁ ቤተሰብ እንደምን አላችሁ? ዳናችሁ ወይ? ዳናኛ አልሐምዱሊላ። እንግዲህ ዛሬ ሮያል ፋሚሊ እና ግሪስ ፋሚሊ ከሶፊ ጋር ኢፍጣር ተገናኝተዋል ማለት ነው። ደስ በሚል ሁኔታ በአንድነት መጥተዋል ማለት ነው። እኔ ኢሳቅ አለበት የትም እሄዳለሁኝ ማለት ነው። እማልሄድበት ቤት ራሱ መሄድ አይቀርም ማለት ነው። ለማንኛውም ይሄ አንድነት ደስ ይላል ማለት ነው። እንደዚህ ነው እኛ ኢትዮጵያውያኖች እንደዚህ ነን ማለት ነው። የሚለየን ማዕድ ነበረ ማዕድ ስላችሁ ስጋ ከሆነ ማለት ነው። ያ ትብብርነትና የአንድነት ደግሞ አሁንም እየታየ ነው ማለት ነው። ለማንኛውም ዛሬ እንግዲህ አብርሽና ሩታ ጽጌና ዳጌ፣ ኢሳቅ፣ ሜሪ ሁነው እንግዲህ ዛሬ ከሶፊ ኢፍጣር ተጠርቶ ነበር ማለት ነው። ደስ ይላል እንደዚህ ነው ማለት ነው። በጣም ደስ ይላል ማለት ነው። እኔ ደግሞ ኢሳቅ አለበት የትም መሄድ አይቀርም መከተሌ ማለት ነው። እማልሄድበት ቤት እንኳን የለም። ለማንኛውም ዛሬ አንድነት ስላየሁኝ ደስ ብሎኛል ማለት ነው። እጅግ በጣም ደስ ብሎኛል። እንደዚህ እንደዚህ አይነት ነገር ኢሳቅ እንግዲህ ከዚህ በፊት እኔ ነግሬያቸዋለሁኝ። ኢሳቅ እጅግ በጣም ጎበዝ ልጅ ነው ማለት ነው። ዩቱብን ባይሰራም እጅግ በጣም በተለይ በኢንስቲግራም የሚያስተላልፋቸው መልእክቶች ሁሌ ይከታተላሉኝ እና ኢሳቅ እንግዲህ የሩታ ወንድም ጠንበለል ማለት ነው። እንግዲህ ዛሬ አንተ ስላለህ የማልሄድበት ቤት ራሱ ይሄዳሉ እንላቸኋለን። ረመዳን አለቀብን እንግዲህ። ውድ የመዳም ቅመሞችዬ አብሽሩ በዱዓ እንረሳሳ። እንኳን አደረሳችሁ። ኧረ እናንተንማ የመዳም ቅመሞች እህቶቼን እንኳን አደረሳችሁ። ሳለል ማለት ነው።